ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በትክታክም በዩቲዩብም አንዳንድ ነገሮች እያየሁ ነበረ። ቅመምዬ ደግሞ ጥቅስ አድርጋለች፣ በኢንስታግራምም በትክታክም ማለት ነው። እነሱን ጥቅሶች ደግሞ ከብሩኬ ጋራ እያያያዛችሁ የምትናገሩ ሰዎችም አላችሁ፣ እና እኔ በጣም የገረመኝና በጣም ያዘንኩበትን ነገር ልንገራችሁ በሁለት ሰዎች መካከል ክፍተት ሲፈጠርና ጸፍ ሲፈጠር ጥላቻን በዚህን ያክል መደገፍ መለያየትን በዚህን ያህል መደገፍ ተገቢ ነው ብዬ አላስብም። ነገ በኔ ብሎ ማሰብም ጥሩ ነው እና እኔ ትናንትና በሰራሁት ቪዲዮ ማታ ላይ ስራ ላይ ናቸው እነሱ ብዬ ተናግሬ ነበር እና እነሱ ስራ ላይ አደሉም። እነሱ የእውነት ነው የተጣሉት ምናምን የምትሉኝ ልጆች አላችሁ፣ አንድ ነገር ልንጋራችሁ። እኔ በህይወቴ በሰው ተስፋ ልቆርጥ እችላለሁ፣ በእግዚአብሔር ግን ተስፋ አልቆርጥም። ሰው እግዚአብሔር ያገናኘውን ደግሞ ሰው አይለየውም ብዬ እማምን ሰው ነኝ። የሰው ልጅ ደግሞ እኔ ተስፋ አላስቆርጥም ማለት እሱ እንዲህ ነው እሷ እንዲህ ናት እያልኩኝ እኔ ማነኝ ምንድነኝ በሰው ላይ የምፈርድ ሰው አይደለሁም። እኔ ሁለቱንም ልጆች እኔ በጣም ነው የምወዳቸው። ቅመምዬም እንድትጎዳ አልፈልግም፣ ብሩኬም እንዲጎዳ አልፈልግም። ወንድሜ ነው ብዬ እንደማስበው፣ እህቴ ናት ብዬ እንደማስበው፣ ሁለቱንም ስለምወዳቸው፣ እንዲለያዩ ስለማልፈልግ፣ አብረው እንዲሆኑ ስለምፈልግ በጣም ስለምወዳቸው በጣም ስለማከብራቸው ማለት ነው። እና በዚህ ደግሞ አንዳንድ ሰዎች በጣም ትናደዳላችሁ፣ በጣም ትሳደባላችሁ። እኔ ለሱ ግድ አይኖረኝም። በነገራችን ላይ ለወደድኩት አይደለም መሰደብ፣ ብዙ ነገር ማድረግ እችላለሁ። ገባችሁ አይደለ? ጥላቻን በዚህን ያህል የሚደግፍ ሰው አይደለም። በቃ ቅመምዬ የራሱ ጉዳይ ታዩ ወይም ብሩኬ የራሷ ጉዳይ ተዋት የምል ሰው አይደለውም፣ ከተቻለ እነሱ ተግባብተው ተነጋግረው ነገሮችን ፈተው እንዲታረቁ ወደ ነበሩበት እንዲመለሱ እግዚአብሔር እንድረዳቸው የእውነቴ ነው ምላችሁ፣ እንዳንድ ወዳጅ ጸሎት አደርጋለሁ። የእውነቴ ነው ምላችሁ፣ ስራ የሚሆን አይሆንም አልኳቸው። ግን ጥላቻን አልደግፍም። ማንንም ደጋፊ አንዱን ዝቅ አንዱን ከፍ የማደርግ ሰው አይደለሁም። ገባችሁ አደለ? እነሱ ደግሞ ነገ ታርቀው ይመጣሉ። እነሱ ደግሞ ታርቀው ይመጣሉ። ምን አለች ትሉኛላችሁ። ይታረቃሉ። ነገ ታርቀው ለሚመጡ ልጆች፣ ተግባብተው ለሚመጡ ልጆች፣ ነገሮችን ፈትተው ለሚመጡ ልጆች እኔ ዛሬ እዚህ ላይ ቆሜ አንተ እንዲህ ነህ፣ አንቺ እንደዚህ ነሽ፣ እንደፈለገ ይሁን፣ እንደፈለግሽ ሁኚ ማለት አልችልም። እኔ ማን ነኝ? ምንድን ነኝ? ዩቱብ ለመስራት ብዬ ወይም ቪዲዮ ለመስራት ብዬ የሰውን ልጅ እንትን ማለት አልችልም። ይሄ የህሊና የራሴ እንትን ስለሆነ ማለት ነው። ይሄን መልእክቴ ደግሞ ለአንዳንድ ሰዎች ለምትሳደቡት ሰዎች ነው። እኔ የወረደ አስተሳሰብ የለኝም። የሰው ልጅ እኔ ማንም አይደለሁም። ዝቅ የማደርግበት ወይም የማንቋሸሽበት አይምሮ የለኝም። የሰው ልጅ ከቻለ ተግባብቶ ተፋቅሮ ተዋዶ እንዲኖር የምፈልግ ሰው ነኝ። ማንም ሰው ማለት ነው እና ከቻልን ለሰዎች ቅን እናስብ፣ መልካም እናስብ እስከ መጨረሻው ድረስ እነዚህ ልጆች እንከታተላቸው። ወዳጅነን ካልን እንወዳቸዋለን፣ እናከብራቸዋለን ካልን እስከ መጨረሻው ድረስ እንከታተላቸው። ብሩኬ ትክክል ካልሆነ ትክክል አይደለም ወንድሜ፣ እንደዚህ እንደዚህ ነው ብሎ መናገር ይቻላል። ቅመምዬም እንደዛው ትክክል ካልሆነች ቅመምዬ ትክክል አይደለሽም፣ እንደዚህ እንደዚህ ማድረግ አለብሽ ብሎ መናገር ይሄ ችግር የለውም። ለምሳሌ አሁን ላይ በሁለታቸው መካከል በጣም ትልቅ ክፍተት እየፈጠረ ያለው ምንድን ነው? ሁለታቸውም ችግር አለባቸው። ሁለቱም ላይ ችግር አለ። እንዴት ብትሉኝ፣ ሁለቱም ሰው ያምናሉ። በማመናቸው ደግሞ እየተጎዱ ነው ያሉት። ልጆቹ ማለት ነው። ሰው በማመናቸው አንዳንድ ጊዜ ቁጭ ብዬ ቪዲዮዎችን ሳያቸው፣ በትናንት ቪዲዮ ምናልባት ብሩኬ ሀይሚ ሊያስተምር አፈልጎ ነው ብዬ አስባለሁ። ምክንያቱም ሰዎች እናንተ ከዛ ሰው እንድትለዩ ሲፈልግ ብዙ ነገሮችን ያመጣባቸዋል። እናንተ ደግሞ ከምትወዱትና ከምታፈቅሩት ሰው ምንም አይነት ማየት አፈልጉም፣ መስማት አፈልጉም። ይሄ እኛ ሴቶች ታውቃላችሁ፣ በጣም ከባዶች ነን። ለምንወደው ለምናፈቅረው ሰው በጣም ብዙ ነገር እንትን እንላለን እና እሱን ነገር በሰው ወሬ ያንን ሰው ማጣት እንደሚቻል ደግሞ ሊያስተምራት ፈልጎ ነው ብዬም አስባለሁ። እኔ ነገሮችን በተቻለኝ አቅም በቀና መንገድ አስባቸዋለሁ። አሁን ቅመም ወደ ራሷ ተመልሳለች፣ ነገሮችን ለማስተካከል እየሞከረች ነው። ትናንትና ልጁ የተናገረው ቴዲ ተብዬ የተናገረው ነገር ትክክል አይደለም ብሩኬ የሄደ ጊዜ አሟት ነው ይዣት የመጣሁት ብሎ ነው የተናገረው። ስለዚህ እሷም ተናግራ ላይ መንገድ ላይ አግኝቶ ነው ያመጣ ይብላለች። ብሩኬ ደግሞ ስለሚወዳ ስለሚያፈቅራት ከእሷ ምንም አይነት ነገር ምንም ማየት አይፈልግም። በቃ ስለሚወዳ ስለሚያፈቅራት ነው እንደዚህ የሚከራከረው ማለት ነው። ገባችሁ አደለ? እንደገና ደግሞ ትናንትና በተናገረው ነገር ቴዲ ደግሞ ትክክል አይደለም። አትገባህም ምናምን ማለት አይችልም፣ ማንም ሰው አትገባህም እንዲና ማለት አይችልም። ማንም ሰው በሰው ህይወት ላይ ወሳኝ ስላል አደለም። ገባቸው አይደለም። ማንም ሰው ወሳኝ አይደለም በሰው ህይወት ላይ። የሚጠቅመውን የሚያውቀው እሱ ነው። የሚጎዳውን ነገር የሚያውቀው እሱ ነው። ገባቸው አይደለም። ስለዚህ ወሳኙ ባለቤቱ እንጂ ሌላ ሰው አይደለም። የሚናገረው ነገር እልክ ውስጥ የሚያስገባ የሚያናድር ነገር፣ በሁለታቸው መካከል በጣም ትልቅ ክፍተት እንዲፈጥር የሚያደርጉ የሚያደርግ ነገር ነው ሲናገር የነበረውና እና በተረጋጋ መንፈስ ብትነጋገሩ፣ ብታወሩበት፣ ብትግባቡ ጥሩ ነው ብዬ አስባለሁኝ። የቅመምዬ ጥቅስ ምን ይላል መሰላችሁ? ወደ ቅመምዬ ጥቅስ ሲሄድላችሁ ምን አለች መሰላችሁ? በስትግራማ ላይ ከታሪክ የማይማሩ ሰዎች ስህተታቸውን ይደግማሉ ብላለች። ካለፈው ህይወታችን ካልተማርን አሁንም ድጋሜ ያንን ስህተት መድገም የለብንም ትናንትና ያለፋችሁትን ህይወት አስታውሱት። በብዙ ፈተና በብዙ ዋጋ በብዙ ነገር ሆናችሁ ያለፋችሁትን ህይወታችሁ ዛሬ ላይ ደግሞ ያን እናንተን ሊጥላችሁ የፈለገን ነገር ህይወታችሁን ሊያበላሽባችሁ የፈለገን ነገር እናንተ መድገም የለባችሁ። በተቻለ አቅም በህይወታችሁ ሆነ ክፍተት ሲፈጠር ነገሮችን ማስተካከል አለባችሁ ብዬ አስባለሁ። ድጋሚ ይሄ መጥፎ ነገር መጥፎ ነገር አልፋችሁ አሁንም መጥፎ ነገር መድገም የለባችሁም ከትናንቱ የተሻለ ሆናችሁ መገኘት አለባችሁ ብዬ አስባለሁ ሲቀጥል ሁለተኛው ደግሞ በቲክታክ ላይ ያደረገችው ጠባብ አይምሮ ያለው ሰው ምላሱ ረጅም ነው ብላለች እውነቷን ነው ያለችው እና ይህ ማለት ምን መሰላችሁ አንዳንድ ሰዎች ማለት ነው የሆነ ነገር ሲፈጠር እንድትናገሩ ይገፋፋችኋል። ገባችሁ፣ በቃ ቶሎ እንድትናገሩ እንድታወጡ፣ በቃ እንደዚህ ነው እንደዚህ ነው በቃ ይቸኩላሉ። ገብቷችኋል፣ አለ የእናንተ ማንነት ያልሆነን ነገር ለማስወጣት በጣም የሚጥሩ ሰዎች አሉ። እና እንደዚህ አይነት ሰዎች ደግሞ በጣም ከባዶች ናቸው፣ ሕይወታችሁን በጣም ነው የሚያበላሹባችሁ። ስለዚህ ረጋ ብሎ ማሰብን የመሰለ ነገር የለም ማለት ነው።